አቶ አገኘው ተሻገር ሆስፒታል ስለመግባቱ ተረጋገጠም በአማራ ክልል ወልቃይት ጠገዴ ሴቲት ሁመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቢ ከተባለ ቦታ ላይ ሰሃታትን የፈጀ የጭብጽ ውጊያ ስለመደረጉም ተሰምቷል። ሰባት መኪና የአገዛዙ ወታደራዊ አመራሮችና አባላት በጎንደር በጋሸው ክፍለ ጦር ጀግኖች ድባቅ ተመተዋል። የማራባ እንደሆነ ሚሊሻና ደባ ጥምር ጦር ባህር ዳር ከ ሞግዚትና ከአንባሳሜ በመነሳት ወደ ተለያዩ ቀጠናዎች ለማምራት ቢያስም በጀግኖች ተከቦም ተወቅጧለም። በላስታ ግዳንም እጅን በአፍ የሚያስጭን አጀቢ ያስባለ ልዩ ጀብድም እንደተፈጸመ መረጃዎች ማመላክተዋል። በቆይታችንም በስፋት የምታደምጡት መረጃ ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩትዩብ ቻናል አድማጭ ተመለካቾቻችንም በለተ ሮብ ቀን ሰኔ 18/2017 ዓመተ ምህረት በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችንም ታደምጣላቸው አብራች ቆዩ። ይህንን ቻናል ሰብስክራይብ እያድርጎም ሰባት መኪና የአገዘዙ ወታደራዊ አመራሮችና አባላት በጎንደር በጋሽው ክፍል ጦር ጀግኖች ተደመሰሱ፣ ይልናል የመረጃ ምንጮቻችንም። የአማራ ፋኖ ብሔራዊ ኃይል በጎንደር ቅጥና ዳግማዊ ቴዎድሮስ አምስተኛ ኩር አካል የሆነው ጎንደር በጋሸው ክፍለ ጦር ያጠናፉ ብርጌደም ከወርቅ ዳቦ ወደ ገደብ የከተማ ሲጓዝ በነበረው አገዛዞ ወታደራዊ አመራሮች ላይ ላይመለሱ ወደ ላይኛው ቤት ሸኝቷቸዋል። የአገዛዙ ወታደራዊ አመራሮች በወርቅ ዳቦ ከተማ በሚገኘው በቀጠናው ያለው ሰራዊት ለግዳጅ ሰብስቡ ሲያወያይ ውለው ወደ ገደብዬ ከተማ በትላንትና ሁለት ሰኔ አስራ ሰባት ከቀኑ አስር ሰዓት ለመግባት ሲሞክሩም የአጥናፉ ብርጌድ አባላት በምክትል ሻለቃ መሪ አርበኛ ያየው አስማሩ እየተመራ መኪናው ላይ የነበሩ ወታደራዊ አመራሮችና ጠባቂዎቻቸውን ጨምሮ ከሰላሳ በላይ የሚደርሱ የአገዛዙን ሰራዊት በአራት ፓትሮል ቢንቀሳቀሱ ይሆናል ከጥቅም ውጭ ተደርገዋልም። የአማራ ባንዳ የሆነው ሚኒሻ ና ትና ጥምር ጦር ከባህር ዳር ከሐሙሴትና ከአንባሳሚ በመነሳት የአማራ ፋኖ ብሔራዊ ልጎንድ ርቅትና ሜጀር ጄኔራል ውባንት አባስ አንደኛ ኮርጣና ግላውዲዮስ ክፍለ ጦር ጣና ብርጌድን ሰራዊትን ለመክበብም ከሌሊቱ አስር ሰዓት ወደ ዋንዚዬ ቢንቀሳቀስ ቀድሞ የነቀውት የጣናው ብርጌድ የውባንት አናበሶች ከበበውን ሰብረው በመውጣት እንደገና በመደራጀትና መልሶ በማጥቃት ጥላትን አይቀጥ ቁጣትም ቀጥውታልም ጥላትም ያለውን ኃይል አሰባስቦ በሩጫ ወደመጣበት ተመልሷል። ያሰቡም ሳይሳካ በጀግኖች ከሽፎበታል ሲሉ ምንጮች መረጃውን ማጋርተዋልም።

እንዲመለስ ተደርጓል። በላስታ ጀኔራል አሳምነው ጽጌ ኮርስሪ የሚገኘው ጤራር ክፍለ ጦር ትናንትም የማረዝብ የማንነት የህልውና የፍትህ ተጋሩን እያደረገ ላለበት ትግል ነጻነትና እኩልነት የሚናፍቁ ሰዎች ልብ ውስጥ የሚነድ እሳትን ያቀጣጠለ ባለ ራዕይ ደማቅ አብሪ ኮከብ አባታቸውን ጄኔራል አሳምነው ጽጌን ስድስተኛ ዓመት ዝክረ ስማት ባከብሩበት ትኩትም ሰኔ 17 ሌሊት 8 ሰዓት ላይ ጤናል ክፍለ ጦር ትግስቱን ሻለቃ እናፈናል ብሎ ከሙጃ ማርያም ወደ ዜሮ 07 ቀበሌ በሌላ አቅጣጫ መሆነም ወደ 04 ቀበሌ መስቀሉን አግዶም ከወንዶች ቁና ለመግባት ቢያስም በሶስት አቅጣጫ የመጡ የጠላት ሰዎች አለቀ። መከላከያ ተጨማሪ አድማ ብተና መንሻ ፖሊስ ቀድሞ መረጃ የደረሳቸው ጤራር ክፍለ ጦርም ከወንድሞች ተከዜ ክፍለ ጦር ጋር ጥምረት በመፍጠር እያሳምነውን በዚህም ቅጥና እንደ መረጃ ምንጮቻችን ገለጻ ኩነ ጠላት መካናይዝድ ጦሩን ይዘው መደፍ ዘው 23 ሞርተር ዲሽ አብሬንና ስናይፐር እንዲሁም ደግሞ የነፍስ ወከፍ መሳሪያ ተጠቀመ ቢሆንም እንኳን ፋኖዎች መሬት ይዋጋሉ የሚላት የላስታና ግዳን ተራራዎች ሲሆኑም በትላንትን ሁለት ከሌሊ 8 ሰዓት ሙሉ ቀኑን በሚባል ደረጃ 11 ሰዓት ድረስ አንገት ለአንገት ትናንቀ በማድረግ የጠላትን ኃይል የጥና ባለሙያዎችን ጨምሮ ከ31 በላይ ሞት ከ68 በላይ ደግሞ ከባድ ቁስለኛ ይዞ ነው። 13 ቁር ክላሽ ከ600 በላይ ክላሽ ተተኳሽ አንድ ብሬን ሽንሽልና ከነ 2280 ብሬን ተተኳሽ ጋር እንዲማረክ ተደርጓል። የወገናለን አሰላለፍ እና አመት መቋቋም ያቀት የበልጽ ግናውን በራስ ጠባቂ የለም የነጽዋንን ቤትን ብረት በመድፍ በሞርተር በዙ 23 እየደበደበ በርካታ ቁስለኛውን አንጥባጥቦ ወደ መጣበትም እንዲመለስ ስለመደረጉ የመረጃ ምንጮቻችን ያካፍሉን መረጃም አመላክቷልም። በማስከተል ሌላኛውን መረጃ ላስደምጣችሁ። በአማራ ክልል ወልቃይት ጠገዴ ሴቲት ሑመራ ዞን ሰሜን ጠገዴ ወረዳ ልዩ ስሙ ጎቤ ከተባለ ቦታ የአማራ ፋኖው ቢራወል አራተኛ ደጃዝማች ኮር ጎቤ ክፍለ ጦር ጀግናው ጥቅምት 30 ማይካድራ ብርጌድ በአርበኛው አለምር ሙሉም ሰኔ 17 ከጥላት ብልጽግና ጋር ባደረገው ውጊያ በርካታ ጀብዶችን ተጎናጽፏልም። ከጥላት በተገኘ መልኩ ክላሽ ሀያ ሰባትም በድምሩ እንደ መረጃ ምንጮቻችን ገለጻ ከሆነ የጦር መሳሪያዎች በቁጥር 29 ክላሽንኩ መሳሪያዎች ተማርኳል። በርካታ ተተኳሽና የበረንሽንሽን ጭምር ከነመሎጠጥ ጥይቱም ተማርከዋልም። የጠራ ብርጌድ አካሌው ነው። ፕሮፌሰር አስራ ሰለቅ አርበኛ ተቀባ ጨቅሎ እየተመራ ጎቤ ክፍለ ጦር የአጼዎቹ ብርጌድ አባል ባሉበት ሰሜን ጠገዴ ወረዳ ከበባ በመስራት የጥላትን ጦር እምሽክ አድርጎትም ወጥዋል ነው የተባለው። አቶ አገኘው ተሻገረ ሆስፒታል ሕክምና እየተደረገላቸው ቢሆንም አደጋው የከፋው ኖባቸዋል። በጉርጎራ ጉዳት የደረሰባቸው አቶ አገኘው ተሻገረ ሆስፒታል ገብተው ሕክምና ሲደረግላቸው ቢቆይም አደጋው ከፍተኛ በመሆኑ ወደ ውጭ ሀገር ሄደው ሊታከሙ መሆናቸው ጭምር የደረሱ መረጃዎች አመላክተዋል። ውድና የተከበራቸው የፋሲሎ ኤችዲ ዩቲዩብ ቻናል አድማጭ ተመልካቾች በመረጃ ሰዓት መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ።